ልጅቷ እድሜዋ ረዥም ነው። ኧረ እድሜያችሁ ይጠር። እንዲ እንዲ ምን ጉድ ናችሁ? ምን ጉድ ናችሁ? እንደው እውነቷን ሩታ ልጅነቱን አልጨረሰም ብላለች። ይሄ ገና ነው፣ ገና እንኳንም ገላገለች ሩታ። የሁለት ህጻን ማሳደግ ከባድ ነው ይላሉ፣ ያዩት ማለት ነው። እና እንኳንም ገላገለሽ። ኧረ ኧረ በአደባባይ ሰው እንደዚህ በአደባባይ ይረክሳል? የምር አብርሃምንና ሄርሜላ ነው ያየሁት። በሴትነትሽ እንደዚህ ክብርሽን ዝቅ አድርገሽ ለወንድ ብለሽ በፈጣሪ ስም ትንሽ እንኳን ለሩታ አይምሮ አታስቡ በዚህ ልክ ሰላም ጤና ይስጥልኝ። ወድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ብዝዝት ይዋድልኝ። እንዴት ናችሁ? ደህና ናችሁ ወይ? በኔ ጋ እግዚአብሔር ይመስገን ሁሉ መልካም ነው። ዛሬም እንደተለመደው በአዲስ ቪዲዮ ተከስቻለሁ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት የእራት ፕሮግራማቸውን ነው። እራት ፕሮግራም ተደርጓል፣ ግብዣ ተጋብዘዋል። በስተ መጨረሻው ምን ሆኑ የሚለው ደግሞ አብረን የምናየው ይሆናል። ቪዲዮን እስከ መጨረሻው ካያችሁት ትወድታላችሁ ብዬ አስባለሁኝ። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ተቀላቀሉ ውዶችዬ። እየዛሬው እንግዲህ አብርሽ እንደሚታወቀው ከሰሞኑ ከሄርሜላ ጋር ያው ጉዟቸውን በኩሪፍቱ እንዳደረጉ እዛው ነው ያሉት እና አብርሽ ሄርሜላን እራት ጋብዟታል። ሰሞኑን ሄርሜላ በጣም እራት ላይ አትኩራ ነበረ። ጉዱልኝ ብዬ ትላለች፣ ጉዱ አለኝ ብዬ ብሏል፣ ደግሞ እሱ በተራው ማለት ነው። እናንተ ጉድ እኮ ነው። ምን አይነት ማፈሪያ ናችሁ? ግን ምን አይነት ሟፈሪያ ናችሁ? ህሊና አላችሁ ወይስ አልገባኝ፣ የሚምር እኔ በህይወቴ እንደዚህ አይነት እንትኖች አይቼ አላቅም። ሁለት ጅላጅሎች ሁለት ብቻ አይደላችሁም፣ ወደ አራት ወደ አምስት ትሆናላችሁና እንዴት በዚህ ልክ ዝቅ እንዴ ምን ነው ባህላችሁ? ረሳችሁት? እንደ ጋይዝ እና በጣም ነው የምታሳፍሩት፣ በጣም ነው የምታሳዝኑት። ሄርሜላ፣ እውነቱን ለመናገር እኔ ምን አይነት አይምሮ እንዳላት እኔ ፈጣሪ ወቀው። የምር እንዲህ በዚህ ልክ አራት ሚስትህን አስተኝተህ ቤት አስቀምጠህ ከነ ልጇ አንተ እንደዚህ እራት ፕሮግራም እያልከ እሳት ትሞቅልኛለህ። በጣም ነው የምታሳዝኑት። በጣም ነው የምታሳፍሩት። የምር እንዲ ሄርሜላኩ በቃ አሁን ፍላጎቷ ተገኛ። አሁን ወደ ራስህ ተመልሰሃል፣ ከሰሞኑ ተሻሽልሀል እያለችው ነው እንዴ። እንግዲህ እያሞጋገሰችው ነው ማለትም። ሰሞኑን ያው የፍቅር ጥያቄ አቅርባለት ነበረ። በዛ በፍቅር ጥያቄ ምክንያት ብዙ ነገሮችን ተደራርሰዋል። ነገር ግን ዛሬ ላይ እዚህ ቦታ ላይ ይዛው ስለመጣችው እንደዚህ አይነት እራት ስለተጋበዘላት እንደዚህ አይነት ልብስ ስለተቀየረለት፣ ተቀይረሃል፣ ለውጥ ላይ ነህ እያለችው ነው። አስባችሁታል ግን የሰው ልጅ በቁስ እንደሚቀየር፣ የብር በቁስ ነው እየቀየራት ያለው፣ ይቺ ልጅ ደግሞ በቁስ ነው ይህን ልጅ መንገድ እያሳተች ያለችው ማለት ነው። እና ምንድን ነው ማለት ምንድን ነው የምታስተምሩት? አሁን እናንተ ሚዲያ ላይ ምን ማስተላለፋችሁ ነው? አልገባኝም ለእኔ ማለት ነው። ምንድን ነው የምታስተላልፉት እንዴ? እንደ እናንተ አይነት ወጠጤዎቹን ሌላ ጋም ሌላ ጋም መልከስከስ ነው ወይስ አልገባኝም። ይበል በጣም እኮን የምትገርሙት፣ ማፈሪያ ሁላ ጅላጅል፣ በዚህ እድሜያችሁ አሁን እናንተ በእንደዚህ አይነት መንገድ ነው ሰውንም ሚዲያ ላይ የምታስተላልፉት ይሄን። ዋት ዚስ ጋይስ። ይበል በጣም ነው የምታሳፍሩት። እንዳለ እንትኑ ሩታን ነው የሚጠራው። እኔ ልጅቷ በቃ በጣም የብር የሰው መውደድ ይስጣችሁ፣ የሚባለው ነገር አንዳንዴ ለዚህ ነው የሚጠቅመው። የብር በጣም የሰው መውደድ አላት፣ ግን በዚህ ልክ በዚህ ልክ ምነው ሃይ የሚላት ሰው ጠፋ። ሄርሜላን ሃይ፣ የብር እንደ ከብት ማለት ነው። ሃይ የሚባለው ከብት ነው አደለም? ልክ እሷ ከብት ስለሆነች ከብት ራሱ ሰው ወደ መራበት ይሄዳል። ከዚህ መንገድ ተመለስ ከተባለ ይመለሳል። እቺ ግን ተመላሽ ብትባል ራሱ በምን መንገድ ላሳስተው፣ በዚህኛው መንገድ ቢሆን፣ በዚህኛው መንገድ ትቀይሳለች እንጂ አትመለስም። የምር ትክክል ናት። ምክንያቱም ተመልሰው አንድ ላይ ቢሆኑ እንኳን አብሪሽ እና ሩታ ተመልሰው ቢታረቁ እንኳን ዞሯ በሆነ መንገድ ታገኘዋለች። ሄዳ ሄዳ እንደ መጀመሪያው ነው የሚሆነው ማለት ነው። ነገር ሁሉ ድብልቅልቅ ነው የሚለው እና ሩታ ቢማለቷ በጣም ትክክል ናት። አርቃ ታስባለች። እነኚህ ግን በቃ ነገና ነገና አያውቁም። የምር እኔ በዚህ ቪዲዮ በዚህ ትላንትና በተለቀቀው ቪዲዮ በጣም ያፈርኩት እንደኔ ማለት ነው በጣም ያፈርኩት ማፈሪያ፣ ምን የሚሉት ነው? ምንድን ነው የምታስተላልፉት? መቼም እነ አቤልና ነብሩክ ደስ ይላችኋል ብዬ አስባለሁ፣ ካሜራማኖቹ እነሱ ስለሆኑ ማለት ነው። በዚህ ውጣ በዚህ ግባ የሚሉት ያው መሪዎቹ ናቸው። የእሱ የአብርሽ መሪ ማለት ነው። እና በጣም በጣም ነው የምታሳዝኑት። ሩታ የፈራችሁ ይሄ ነበረ። ይሄው እያየነው ነው። መጨረሻችሁን እንግዲህ አብረን የምናየው ይሆናል እስከ መጨረሻው። በጣም የምታሳዝኑ ሰዎች ናቸው። ግን መጨረሻችሁ ደግሞ አያምርም በእርግጠኝነት ማለት ነው። የዚህ ሁላ ህዝብ ጫጫታና የዚች ልጅ እንባ ደግሞ የአንድ ሰው እንባ መቼም የሆነ ነገር ላይ አደርሳችሁ ይቀጥፋችኋል፣ ብዬ ነው የማስበው ባጭሩ ማለት ነው። የዛን ቀን ደግሞ ምን እንደሚወጣችሁ የምናየው ይሆናል። የምር በጣም ነው የምታሳፍሩት። ማፈሪያ ናችሁ። አብርሽ በዚህ ልክ ባትወርድ ጥሩ ነበረ። ወርደሃል። በብዙ መንገዶች በብዙ አንግሎች ማየት ትችላለህ። በጣም ወርዷል የምር በዚህ በሁለት ቀን በሶስት ቀን ውስጥ በጣም ወርዷል ማለት ነው። ገና ደግሞ እያለ እያለ ሲሄድ ዝቅ እንደምትል እርግጠኛ ነኝ። ከፍ ማለት እንዳለ ሁላ ይሄ ከፍ ያደረገ ህዝብ መልሶ ዝቅ ያደርግሃል ማለት ነው። ምክንያቱም እንደዚህ አይነት ባህል እኛ ውስጥ የለም፣ ኢትዮጵያ ውስጥ የለም፣ ባህላችንም አይደለም። እናንተ ከየት እንደመጣችሁ ራሱ ፈጣሪ ወቀው። ሄርሜላ ከየት እንደመጣች ሄርሜላ ማን እንደሆነች ራሱ አናቅምና ይሄ ከፍ ከፍ ከፍ ያደረገ ህዝብ አንስቶ እንደሚፈጠፍጥክ አልጠራጠርም የምሬ ነው ምላችሁ አይታችሁ ከሆነ አሁን ራሱ ምን ያህል ምን ያህል እንደዘቀጡና ዝቃጫም እንደሆነ እያየን ነው እና በዚህ ልክ ባትወርዱ በዚህ ልክ እንደዚህ ባትሆኑ በጣም ጥሩ ነው የምር ምንድ ነው የምታስተላልፉት ሰው ምን ይማራል ከእናንተ ባለትዳሮች ከእናንተ ምን ይማራሉ ወጣቶች ደግሞ ገና እየመጡ ያሉት ወጣቶች ደግሞ ከእናንተ ምንድ ነው የሚማሩት? ምንድ ነው የምታስተላልፉት? አንደኛዋን አግብቶ አስወልዶ ከዛ ደግሞ ከዛችኛዋ ጋር ሸሸ ገዳሜ። አቤት ህሊናዋ ማለት እንዴት እንዴት ህሊናዋ ይፈቅድላታል? ሄርሜላ እንዴት ህሊናሽ ይፈቅድልሻል? እሱስ እሺ ወንድ ነው እንበል የወንድ ውሻ ነው እንበል እንዴ ዋት እዚህ ስጋይስ ምንድ ነው እየተካሄደ ያለው? ሰክር ያለው ይላል እንዴ! የለበሰችው ልብስ ያምራል። እኔም ጉዷል ብዬ ራት ጋበስኳት። ከዛስ? ራት ጋበስኳት ጉዷል ብዬ። እሷም ደሞ ራቱን በላችሁ? ጉዱ ይፈንጣ፣ ጉዱ ይውጣ ብላ ማለት ነው። ራቱን በላችሁ? ከዛስ ምን ተካሄደ? ሰክር ያለው ይላል እንዴ! ደግሞ ወይኔ! ግን አብረሽ ማለት ነው የምር ማለት እንዴት እንደዚህ እስከምትወርድ እንደዚህ እስከምትዘቅጥ ድረስ ሰው ለዝም እንዳለ አላውቅም። አቤላ ና ብርኩ ግን ገደል እየከተተሁ እንደሆነ ብታውቅ ትመለስ ነበረ። ወደ ራስህ ተመልሰህ እንደው በአንድ እግርህ ቆመህ ነበረ ሩታ፣ ይመለመን የነበረብህ የምር በአንድ እግርህ ሲጀመር በአናትህ ብትተከል ራሱ እሺ አትልህም እንጂ አደለም እኮ እራስህን፣ አደለም ሌላን ቤተሰቦችህን እኮ እያሰደብክ ነው። ይህም የጥበብ መጀመሪያ እግዚአብሔር ማፍራት ነው ይላል ቃሉና፣ ሲጀመር ሲጀምር ፈጣሪያችሁን ብትፈሩ እንደዚህ አይነት ነገር አታደርጉም። የብልግና ጥግ ነው ያሳያችሁት። እዚህ ጋ እራት በላችሁ፣ ከዛ እሳት ሞቃችሁ፣ ከዛስ? ጠጣችሁ ሰከራችሁ? እንዴ ምን ማለት ነው ጋይዝ? አሁን እንደ በፊቱ አይደለሁም። እሺ አሁን እንደ በፊቱ አይደለሁም። ምን ተገኘ? አሁን አሁን በቃል እያፈርኩ እየለቀቀኝ ነው አለ። በፊት በፊት አይንሽ ውስጥ ማየት ራሱ ፈራለሁ አለች ማለት ነው። እኛም የምናውቀው ሴት ልጅ ወንድ ልጅ ቀና ብላ ለማየት ትፈራለች ይባላል። ዘንድሮ ደግሞ አብርሽ ሩት ሄርሜላን ቀና ብሎ ለማየት አፈረ ማለት ነው። እያሳፈርሽኝ ነው አላትኮ፣ እያሳፈርሽኝ ነው እና በጣም በጣም ነው የምታሳፍሩት። እሷም ደግሞ አልተዘጋጀውበትም አለባበስ እያምራል አልተዘጋጀው። ምንድነው ያልተዘጋጀሽበት? ትላንት ምን ስትይ ነበረ? እራት ጋብዘኝ፣ የሆነ ነገር ሲሆን እራት ጋብዘኝ። ለእራት ያላት ጥማት እንዲህ። ከእራት ውጭ ሌላ ነገር አጠራም። ልዩታ የሆነ ነገር ሲባል ማለት ነው እና ህው ተጋበዝሽ። ምን ያልተዘጋጀሽ ተዘጋጅተሽ ነው እንጂ አስር የእራት እራት የምትዩ እና በጣም ነው የምታሳፍሩት። እውነትን ለመናገር የምታስተላልፉት ነገሮች ሁላ በጣም እጅ እጅ እያሉን ነው ጋይስ ግን መጨረሻችሁን እናያለን፣ መጨረሻችሁን ጥግ ድረስ እናያለን። እኛም አንተዋቸው ማለት ነው። እና ለዛሬ የነበረን ቪዲዮ ይሄን ይመስል ነበረ። ነገ ደግሞ ምን ይዘው እንደሚወጡ አብረን የምናየው ይሆናል። ጋይዝ በያላችሁበት ሰላማችሁ ብዝት ብዝዝት ይወልኝ። ሀገራችን ኢትዮጵያን ሰላሙ ያደርግልን። ለዚህ ቤት አዲስ ከሆናችሁ ደግሞ ቻናል ሰብስክራይብ እያደረጋችሁ ተቀላቀሉን። እናመሰግናለን። ባይ ባይ።